ሌኖ ዶሯችን ቤተሰብ አበሻ ዶሮ ነው። ዱምዱም ዱምዱም የሚባለው ዶሮ እንግዲህ ቻው ልንለው ነው። እዚህ ጋር ዝግጅቶች አሉ። ባይ ባይ ባባ ቦስ፣ እንግዲህ አፈሩን ያቅልልለት። ሌላ ምን ይባላል? ያረፈ ሰላም። እንዴት ናችሁ? የቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እንግዲህ መጀመሪያ መልካም ባል መልካም መልካም በዓል ብለናል ለመላይ የክርስትና እምነት ተከታዮች እንኳን ለፋሲጋ ለጌታችን ለመድኃኒታችን የትንሣኤ በዓል አደረሳችሁ እያልን እንግዲህ ዛሬ ሙያዬን ላሳያችሁ። የው እንግዲህ ደፋ ቀና እያልኩ ነው። እንግዲህ ሚስት ያለው ሚስቱን ያግዝ የሚባል አይነት አመለካከት አለኝ። ያው እንግዲህ ሴትን ማገዝ ሴታ ሴትነት አይደለም የሚል እምነት ስላለኝ ነው። እዚች ጋር እንግዲህ ይዜ ጣጣ ጣጣ እያረኩ ነው እንግዲህ ሴት ያሳደገኝ ስለሆንኩኝ በዛው እንግዲህ ሴት ያሳደገው ድሮ ስድብ ነው፣ እኛ ግን ሙያ ነው። እንግዲህ ከእናቶቻችን የተማርኩት እንግዲህ ዶሮዋን ግንጥልጥል አደርጌ አሳያችኋለሁ ማለት ነው። ፏፈሽ አደርጌያታለሁ። መገንጠል ልጀምር ነው ማለት ነው። ከክንፍ ይጀምራል።

እንግዲህ መገነጣጠሉን ጀምር ያለው ቀጣይ መላላጫ አላውጣ ነው። ነገር ግን ልጆቼ ከስርስር አቤት አቤት ልጅ ያለው ግን ታቃላችሁ። ያው እነሱ ራሱ ራሳቸውን የቻሉ ሴሬሞኒዎች ናቸውና በጣም ይገርሙኛል። በቃ ከስርስር ይጠዘጥዟቸዋል፣ ያስቸግሯቸዋል። እንግዲህ ጉም ትንሽ ማላላጫ ጅማቶች አሉ፣ የሆነ በጣም አስከጋሪ ስሮች ነገር ግን እነሱን እንግዲህ ስራቸውን በሲስተም ነካ ነካ ነካ አድርገን። መላላጫውን እንግዲህ ስበን ገንጥለን እናወጣለን ማለት ነው ቤተሰብ።

ፍኝ ምግቡን ብላ ስታስቸግረን ነበረ ዶሮችንን ተጋግዘን ሰርተናል ያው ልጅ ያለው ያውቃል ከስርስር እንዴት እንደሚጨቃጨቁ እግዚአብሔር ይመስገን ሁሉን ያደረገ ፈጣሪ ነው መልካም አውድ ዓመት ብለናል ቤተሰቦች ሰላም አሉልን